አብዲሳ አጋ የወለጋው እንቁ በኢትዮጵያ የዘመናዊ ትምህርት በአዲስ አበባ በጀመረበት ወቅት የመጀመሪያዎቹ የተፈሪ መኮንን ትምህርት ቤት 1918 ዓ.ም ምረት የነበሩት የወለጋ ተማሪ አዳሪ ተማሪዎች እነ አባተ ቀና፣ አብዲሳ ጉደታ፣ አቦ ሲድ ፌራ፣ አና ነገው ወለማርያም፣ ነመራ ወዳጆ፣ ሹካ ዋቅጭራ፣ ሰርዳ ዋቅጀራ፣ እዴታ፣ አለማየሁ ወቅጣ፣ ደስታ ወለየሱስ ጃለታ ይሃ ጃለታ ዲቲ ገለታ ነውው ጎበና አያና ሙሉ ጌታ ግብረ መስቀል በቀለ ማሙዬ በቀለ ቴሶ ባህሩ ካባ ተገኝ ወልደ ማርያም ተፈረ በየነ እስጢፋኖስ ተፈራ ጉታ አማኑኤል አብራም ያፈራ ምድር ወለጋ። ደጃዝማችሁምሳ ሙረዳ ብላቴና ደሬሳ ምንቴ ክቡር ይልዳ ይልማ ደሬሳ፣ ዶክተር ሀይሌ ፊዳ፣ ዶክተር በሮማቱምሳ ክቡር ቄስ ጉድናቱምሳ ወይዘሮ አጸደ ሀብተ ማርያም ሀብተ ማርያም ኩምሳ ሙርዳ ክቡር ኦቦ ቡልቻ ደመቅሳ ክቡር ፕሬዝዳንት ነገው ጊዳዳ ፕሮፌሰር ኮይ ኩምሳ ደራሲ ጻፊ ተውኔት ፊልም አዘጋጅና ጋዜጠኛ ደባው ዴሳ ጋዜጠኛ ተምስሊን ገመዳ ጎበና አምሃር ተመራማሪ ደራሲ ገጣሚ ዶክተር አሰፋ ተፈራ ባባ ያፈራ ወለጋ በኪነ ጥበቡ ዘርፍ የሙዚቃ ቀማሪ ዜማና ግጥም ደራሲ ኮሎኔል ሳሌ ይርጎ፣ ፈላስፋውን ባለቅኔ ሰለሞን ደሬሳ፣ እልፍነሽ ቀኖ፣ አቢታው ከበደ፣ ዘሪሁን ወዳጆ፣ ሰለሞን ደነቀ፣ እታና ቶሎሳ፣ አመንቴ ደቾ፣ ተርፋሳ ምትኩ፣ ብርሃኔ ነገው፣ ዳንኤል ታደሰ፣ ጫልቶ ረጋሳ፣ የሀየ ማደም ዳይት መኮኑን፣ ፈታቢር ጉድና፣ ኃይሉ ዲሳሳ፣ ኤብሳ አዱኛ እና ሌሎችን በርካታ አርቲስቶችን ያፈራ ምድር ወለጋ ኢንጂነሩ አያና ብሩ ኦሎኖቪቲቭ ከተባለ የጣሊያን ካምፓኒ ጋር ባደረጉት ምርምር የመጀመሪያውን የአማርኛ ታይፐር ማሽን ዲዛይን አዘጋጁ። የአማርኛ ጽህፈት መሳሪያ ፈጣሪ ማብቂያ ምድር ወለጋ ክቡር ኦቦ ጃለታ ጅፈኖ የኢትዮጵያ ሕዝብ ፊደል እንዲቆጠርና እንዲማር የመማሪያ መጽሐፍቶችን ከማዘጋጀት ጎን ለጎን የተለያዩ ስልጠና ስለ አካባቢ ጥበቃ መጽሐፍቶችን በአጼ ዘመን ያዘጋጅ ነበር። ቦጃላ ታጅፈን ነው። ከወለጋ አዲስ አበባ መጥቶ አማርኛ ቋንቋ ለኢትዮጵያ ህዝብ የመማሪያ መጽሐፎችን እያዘጋጀ ያስተማረ ፊደል ያስቆጠረው ወለጋ ያፈራው ወለጋ ቤተ እስራኤልን በፍቅር በክብር የኖሩት እነ ፕሮፌሰር ኤፍሬም ይሳቅ፣ ዮናታን ይሳቅ፣ ሄኖክ ይሳቅ አብርሃም የተወለዱባት ወለጋ የወንጌል አርበኞች እነ አባሲ ነው ኦናሲሞ ነሲ አባ ገመቺስ፣ ወለጋ የወንጌል አርበኞችን እነ አናሲሞስ ነፍሲ ወይም አባ ገምቺስ፣ አስቴር ጋኖ ወንጌል በክብር ተዘዋውሮ ያስተማሩበት ምድር፣ እንቄስ ዳፋ ጀሞ እና በርካታ መምህራን ፓስተሮችን ያፈራ ታላቅ ምድር ወለጋ። ከወለጋ ጅማ እስከ አዲስ አበባ ሞቃዲሾ፣ ብሎም ጣሊያን በበረሃዎች ድረስ ታሪክ በወርቅ ቀለም የተጻፉ ጀግንነትን በድፈራው አውሮፓ የሚታወቅ ከእንግሊዙ ፊልድ ማርሻል ሰር ሃሮልድ አሌክሳንደር ስለ ጀግንነቱ የክብር ሽልማት የተሰጠው ከጣሊያን ወረራ ነጻነት ማግስት በኋላ ከሶማሊያ ጋር በነበሩ ጦርነት የተዋጋ ያዋጋ የጀግናው አርበኛ ኮሎኔል አብዲሳ አጋን ማብቂያ ምድር ወለጋ በካራማራ ታንክ ማራኪው የጀግና ሻለቃ ባሻ አሊ በርኬ መፍጠራ ምድር ወለጋ። ኢትዮጵያ ምራይን የኢትዮጵያ አየር ኃይል ኮማንዶ አዛዥ የነበሩ ጀነራል ከስፋይ በርካሳ ሩንዳሳ እስከ ሜድ ጀነራል ዋቅጭራ ሰርዳን ኮሎኔል ለበላ ድንሳ ሌሎች በሳል ወታደራዊ መራሎችን ያፈራ ምድር ወለጋ። በዛሬ የታሪክ ምልክታችን በልዩነት ስለ አርበኛ ኮሎኔል አብዲሳ አጋ ናውጋችሁ። አብዲሳ አጋ ጣልያን በአድዋ የደረሰባትን ሽንፈት ለመበቀል ባደረገው 1928 ዓ ም ወረራ ወራ ወቅት በምርኮኝነት ጣልያን ወስዶ ከታሰረ በኋላ የተሰጠውን ብርድ ልብስ ቅዳዶ በመከታተል በመስኮት በኩል ማምለጡ ጎልቶ የሚወሳለት አርበኛ ነው። ዛግቶለት ቢያመልጥም እንግዳ የሆነ ሀገር እንደሚቀላቀልና ለሀገሩ ሩቅ መሆኑን እያወቀ እንኳን ነፃነት አሳልፎ ላለመስጠት በሚህል ብልጠት በታከለበት ሁኔታ ያመለጠው አብዲሳ አጋ አስገራሚ ጀግንነቱን ያሳየው ከእስር ቤት ካመለጠ በኋላ ነበር። በኦሮሚያ ወለጋ የተወለደው አብዲሳ የኢትዮጵያን ጦር የተቀላቀለው በ14 ዓመቱ ሲሆን ቀዳይን ኢትዮጵያን ስትወር አገሩን ለመከላከል በሚደረጉ ውጊያ ላይ መሳተፍ ጀመረ። እጅግ ዘመናዊ መሳሪያዎች ከታጠቁ የጣሊያን ጦር ጋር በሚደረጉ ውጊያ ላይ ባጋጠሙ የመቁሰል አደጋ ሕክምና ላይ ከቆየ በኋላ አዲስ አበባ ውስጥ ፒያሳ አካባቢ በሚገኝ ቤት በቁም ስር ላይ ነበር። በኋላም ጣሊያን ኢትዮጵያ እንዲያስተዳድር በሾመችው ግራዚያን ላይ በመግደል ሙከራ ከተደረገ በኋላ አብዲሳ አጋና ሌሎች ስራ ሰባት የሚሆኑ የቁም ስረኞች ተጠርጣሪ ተብሎ በከባድ ስቃይ እስር ቤት ከቆዩ በኋላ በወቅቱ የጣሊያን ግዛት በነበረችው በሶማሊያ በኩል ወደ ሲሲዲ ተወስዶ በጣሊያን ሀገር የጦር እስረኛ ተደረገ። በእስር ቤት ጠባቂዎች ጥብቅ ቁጥጥር በሚደረግበት አብዲሳ አጋው ታስሮ በሚገኝ ሁለትዮ የተባለው የዩጎዝላቪያ ምርኮኛ በጋራ እቅድ በመውጣት ከእስር ቤት ማምለጥ ቻለ። ከስር ካመለጡ በኋላ ከፋሽስት ጣሊያን ወታደሮች በመደበቅ እና በመሸሽ ፋንታ በአብዲሳ አመርነት እና እቅድ አውጪነት በሌሊት ታስሮ ወደነበረበት እስር ቤት ተመልሶ ጠባቂዎቹ ላይ ጥቃት በመፈጸም የታሰሩትን እስረኞች በሙሉ ነፃ በመውጣት የኢትዮጵያንን ጀግንነት ባድዋ ብቻ ሳይሆን በጣሊያን ምድር ያስመሰከረ ድቅ ተዋጊ ነበር። የአብዲሳ ጀግንነት በዚህ አላበቃም። ከእስር ቤት ያስመለጧቸውን ሰዎች በማሰባሰብ የራሱን ጦር ካደራጀ በኋላ ጣሊያኖች በገዛ ሀገራቸው ያንቁታቁጣቸው ገባ። ከአድዋም ጀምሮ የኢትዮጵያን ወኔ የተረዱ ጣሊያኖች የአብዲሳን ጦር በፍርሃት ያዩት ሲሆን፣ በተለያዩ ቦታዎች ከጣሊያን ጋር ጦር በመዋጋት ብዙ ድሎችን እያስመዘገበ ነበር። ቆራጥነቱን የተረዱ ጣሊያኖች በሚያደርጉት ግራ ቢያጋባቸውም ከበርካታ ስጦቾቹ ጋር ጦሩን ይዞ የጣሊያን ሰራዊት እንዲቀላቀል በማጸናቸውን ጀምረው ነበር። ለፋሽስት ጦር መዋጋት አገርን መግዳት እንደሆነ አስረግጠው የተናገሩ አብዲሳ ትግሉን አፋፍሞ በቀጠለበት ወቅት የሁለተኛውን የዓለም ጦርነት ተቀሰቀሰ። የተባበሩት የአሜሪካና እንግሊዝ መንግስታት ከጀርመን ጋር ያበረችው ጣሊያን የተዋጉ በነበረበት ሰዓት ስለ አብዲሳ ዝና ከሰሙ በኋላ ለጦሩ የሚገባውን ድጋፍ በማድረግ የፋሽስቱን ስርዓት ለማዳከም ከሚያግዞች መካከል አንዱ ሆኗቸው ነበር። በድጋፉም መጠናከር ፋሽስቱ ፋሽስት ራይት ማርበድበድ የቀጠለው አብዲሳ የጣልያን ጦር ተሸንፎ ዋና ከተማ ሮም በአሜሪካና እንግሊዝ የሚመራ ጦር እጅ ስር ከወደቀች በኋላ የሚመራቸው የተለያዩ ሀገር የተወጣጡ ወታደሮች በሙሉ ክንዳቸው ላይ ኢትዮጵያን ባንዲራ እንዲያስሩ በማድረግ የሀገሩን ባንዲራ እያቡለበለበ ሮም ከተማ ሲገባ በዓለም አቀፉ ህብረተሰብ ጦር ትልቅ አቀባበል ተደርጎለት ነበር። ከዳም በኋላ ከተጨማሪ ወታደሮች ጋር በዓለም አቀፉ ህብረት ስር የሚመራው ጦር መሪ በመሆን ጀርመን ለማሸነፍ በሚደረገው የመጨረሻው ውጊያ ላይ ተሳትፎ ግዳጁን በሚገባ በመወጣት የኢትዮጵያን ባንዲራ ከእጁ ሳይለይ በርካታ የጀርመን ከተሞችን ነፃ መውጣት ችሎ ነበር። ከጦርነቱ መገባረድ በኋላ የእንግሊዝ የካናዳና የአሜሪካ መንግስታት ጦራቸውን ተቀላቅለው እንዲቀጥል በርካታ ጥቅማጥቅሞችን አቀርቦለት ነበር። አብዲሳ ግን ኢትዮጵያን ምን ያህል ድሃ ብትሆንም ህዝቡና መንግስቱን ጥሎ እንደማሄድ አስረግቶ በመናገር ጥያቄውን ውድቅ አደረገ። በዚህ የተናደዱት ምዕራባውያን በፈጠራ ወንጀል ከሰው ወደ እስር ቤት አስገብቶት ነበር። በኋላ እስሩ ወደ ገንዘብ ቅጣት ተቀይሮ ከተከፈለ በኋላ በክብሩ ወደ ሀገሩ ሊመለስ ችሏል። ወደ ኢትዮጵያ ከተመለሰ በኋላ ሰራዊቱ በቀንነት ያገለገለው አብዲሳ በኮሎኔል ማዕረግ አፄ ኃይለ ሥላሴ ልዩ ጠባቂ ጦር ይመራ ቆይቶ ንጉሽ ከስልጣን ከወረደው ከጥቂት አመታት በኋላ ከዚያ ዓለም በሞት ተለይቷል። የአብዲሳ አጋ ሙሉ የህይወት ታሪክን በደንብ ማወቅ ከፈለጉ በኢጣሊያን በረሆጅ ሻምበል አብዲሳ አጋ በአረበኝነት ጀብዱ የሰራው የኢትዮጵያን ታሪክ የተሰኘ የህይወት ታሪክ መጽሐፍ ማንበብ ይችላሉ። ሰላም ሁኑ። ተራኪ ቶሌራ ጉንፋ።